የቡኖ በደሌ ዞን ሰላማዊ ሰዎች አሳዶ መብደል ቀጥለዋል ሲሉ ነዋሪዎች ተናገሩ። ባለፈው ነሐሴ ወር በጉጂ የተገደለችው የዘጠኝ ወር ነፍሰ ጡር ሴት ቤተሰቦች አንዷ በእስር ላይ እንደምትገኝ ተነገረ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታናሁ ሐማስን ትጥቅ አስፈታለሁ ሲሉ መዛታቸው ተሰማ። ሰላም ጤና ይስጠልን። የተከበራችሁ የቦረና ባሬምቱ ቻናል ተከታዮቻችን የእለቱን አዳዲስ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ያለን የመቃሳ የዓለም አቀፍ ሕግና ድንጋጌ የማያውቅ ጽንፈኛው የፋኖ ስብስብ በሃይማኖት ተቋማት ላይ ጥቃት መፈጸሙ ተገለጸ። በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ መስጂድ ኑር ላይ ጽንፈኛው የፋኖ ቡድን በፈጸመው ጥቃት የመስጂዱ ኢማም እና ምዕመናን ህይወት ማለፉ ምንጮች ገልጸዋል። በቦታው የነበሩት የዓይን እማኞች እንደገለጹት የጽንፈኛው ታጣቂዎች በመስጂዱ ላይ ጥቃት እንዳይፈጽሙ የሃይማኖት አባቶች እና ሌሎች ምዕመናኖች በጽኑ ሲለምኑ እንደነበርም ጠቁመዋል። በተጨማሪም በእንቤተኝነት የተሞላው ይህ ቡድን በሰላማዊ ሰዎች ላይ ተኩስ በመክፈት የመስጂዱን ኢማም ሼክ ጀማል ከማልን ግንባራቸው ላይ በጥይት በመምታት የገደሏቸው ሲሆን ሌሎች ምዕመናንን በግፍ ህይወታቸውን ነጥቀዋል፣ ሲሉም አብራርተዋል። አላም አቢሶ የፋኖ ቡድን በራሱም ክልል ንጹሐን ላይ የሚፈጽመውን ከባድ የሰብአዊ ወንጀሎችን በመጥቀስ ይህንን ዘራፊ ቡድን ሁሉም የሀገሪቷ ህዝብ ድርጊቱን በጽኑ እንዲያወግዝ ብሎም በአስነዋሪ ድርጊቱ ሊኮንን እንደሚገባም ተናግረዋል። በኦሮሚያ ክልል ቡኖ በደሌ ዞን የመንግስት አካላት ሰላማዊ ሰዎችን አሳዶ መግደል ቀጥለዋል ሲሉ ነዋሪዎች ገለጹ። በቡኖ በደሌ ዞን ዳቦ ሃና ወረዳ አየኖ ገሞጂ ቀበሌ ማህበር ተወላጆች የሆኑ አራት ወጣቶች በበደሌ ከተማ ተከራይቶ ከሚኖሩበት ቤት በመንግስት ታጣቂዎች ታፍኖ መወሰዳቸው እና በኋላ ላይም እነዚሁ አካላት በእሬቻ ዋዜማ መረሸናቸው ምንጮች ከስፍራው ተናግረዋል። እነዚህ ወጣቶች በቤድሌ ከተማ ቤት ተከራይቶ ትምህርታቸውን የሚከታተሉ ሲሆን ስማቸውም ሀብታሙ ኬኔሳ በቀለ፣ ኤፍሬም ኬኔሳ በቀለ፣ ወንጌሉ ደረጀቱ ለማና ዳንኤል ደገፈረጋሳ የተባሉ መሆናቸው ከስፍራው ያገኘነው መረጃ አመላክተዋል። ከተገደሉት ሁለት ወንድማማቾች እንደሚገኙበትም ተገልጸዋል። ከሟቾች ውስጥም የዳንኤል ደገፈ በጢጤሳ ወንዝ አጠገብ አስክሬኑ የተገኘ ሲሆን የሌሎቹ ሶስቱ ወጣቶች እስካሁን እንዳልተገኘና ሬሳቸውን ፍለጋ ላይ እንደሚገኙ ምንጮች አብራርተዋል። ይህ በእንዲህ እንዳለ ግድያ፣ መፈናቀል እና ሞት በአጠቃላይ ኦሮሚያ ተጠናክሮ መቀጠሉን የቦረና ባሬንቱ ቻናል ሲዘግብ እንደነበር የሚታወስ ነው። ባለፈው ነሐሴ ወር በጉጂ የተገደለችው የዘጠኝ ወር ነፍሰ ጡር ሴት ቤተሰቦች አንዷ በእስር ላይ መሆኗ ተነገረ። ከወር በፊት በጉጂ የተገደለችው የዘጠኝ ወር ነፍሰ ጡር ሴት ቤተሰብ የሆኑት ወይዘሮ ሱዬ ቀጣላ ያለምንም ጥፋት በመንግስት አካላት በእስር ላይ መሆናቸው ምንጮች ገልጸዋል። የጸጥታ ኃይሎቹ በዳስ ውስጥ ያሉትን ዕቃ ካወደሙ በኋላ ወደ ወይዘሮ ሱዬ መኖሪያ ላይ ተሰማርቶ የወይዘሮዋ ቤተሰብ አባል ከሆኑት የሰማኒያ አመት አዛውንት አቶ ገለልቹ ላደቻ እና የሰባ አመት እናት መሄና ዲማ የተባሉ እንዲሁም ሌሎች ሁለት ልጆችን በአጠቃላይ አራት ሰዎችን አስረዋል ሲሉ ከስፍራው ያገኘነው መረጃ አብራርተዋል። በኋላ ግን በጉዳዩ በተለያዩ ሚዲያው ቁጣ ከቀሰቀሰ በኋላ ሁለቱ የሀገር ሽማግሌዎች እና አንድ ወጣት ከእስር መፈታቱ ችለዋል፣ ሲሉም አስረድቷል። የተገደለችው ነፍሰ ጡር ሴት ቤተሰብ የሆነው የ28 ዓመት ወጣት አሁንም እንዳልተፈታ ምንጮች አብራርተዋል። የእስራኤል ጠቅላይ ሚኒስቴር ቤንጃሚን ናታናሁ ሐማስን ትጥቅ ለማስፈታት መዛታቸው ተሰምቷል። ሐማስ በዲፕሎማሲም ሆነ በውጊያ ትጥቁን ይፈታል ሲሉ የእስራኤል ጠቅላይ ሚኒስትር ከዶናልድ ትራምፕ የሰላም ጥያቄን ተከትሎ ሀሳባቸውን ገልጸዋል። ይህንን የተናገሩት በትላንትናው እሁድ ዕለት በሰጡት የሚዲያ አካላት አስረድተዋል። ጠቅላይ ሚኒስትር ናታናሁ ለእርቅ ጉዳይ ወደ ግብፅ ሀገሪቷን ወክለው የሚሄዱትን ልዑክ ቡድን ማቋቋማቸውንም ጠቁሟል። ውይይቱም በጥቂት ቀናት ውስጥ እንደሚጠናቀቅም ገልጸዋል። የአሜሪካው እና የግብፁ ተወካይ ቃል አቀባዮች በእስረኞች ዙሪያ ባደረጉት ውይይት በኋላ ነው የሰላም ስምምነቱ እንዲቀጥል የተደረገው። በሰላምም ሆነ በውጊያ የሐማስ ወታደሮች ትጥቃቸውን ይፈታሉ ሲሉም የእስራኤሉ ጠቅላይ ሚኒስቴር ሲዝቱም ተስተውሏል። ውድ የተከበራችሁ የቦረና ባሬንቱ ቻናል ተከታዮቻችን ለዛሬ ያጠናቀርናቸው ዜናዎች በዚህ ያጠናቀናል። በሌሎች አዳዲስ እና ፈጣን መረጃዎች እስክንገናኝ ቸርን ሰንብጡ። አዳዲስ መረጃዎች እና ጥቆማዎችን ለመስጠት እንዲሁም ሚዲያ ሽፋን ለማግኘት የቦረና ባሬንቱ ቻናል ድረገጾችን መጠቀም እንደምትችሉ እናሳስባለን። መረጃዎች ብዙዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።